ሻሎም ሻሎም ተመልካቾቼ እንዴት ናችሁ ዛሬ ደግሞ ሰሊጥ እንዴት እንደምናዘጋጅ ነው ማሳያችሁ ሰሊጥ እንግዲህ አሁን ሁላችንም እናውቀዋለን አዲስ አይደለም ለሁላችንም ግን አመጋገቡ እንዴት አድርገን ነው ሰሊጥን መመገብ የምንችለው የሚለው አሁን ሰሊጡን እየቆላሁት ነው ሰሊጥ በመጥበሻ ነው የሚቆላው ምክንያቱም አንደኛ ማማሰል ይፈልጋል ሁለተኛ ደግሞ ቶሎ ነው መውጣት ያለበት በኦቭን ወይም በምጣር ብታረጉት ይንጣጣና ተፈነጣጥሮ ያልቃል ማለት ነው። እያያችሁ እኔ ነጩን ሰሊጥ ነው የማዘጋጀው። እንግዲህ ሰሊጥ ለምን ለምን ይጠቅማል? ሰሊጥ ለፍትፍት ይጠቅማል። እንጀራ ልክ በሱ ፍትፍት እንደምንጠቀመው በሱፉ ፋንታ ሰሊጡን አድርገን ብንጠቀም እጅግ በጣም ነው የሚጣፍጠው። ቃሪያ፣ ሽንኩርት፣ ቲማቲም፣ በርበሬ ትንሽ አድርገን በውሃው ማለት ነው ሰሊጡ ከተፈጨ በኋላ በውሃው በጥብጠን ስንጠቀመው እጅግ እጅግ በጣም ነው የሚጣፍጠው። ሁላችሁም ሞክሩት እየሰራችሁ። ሌላው ደግሞ ሰሊጡን ፈጭተን በማሽን ማለት ነው ልክ እንደ ፒናት በተር ላይክ በአጃ ቂጣ፣ በጤፍ ቂጣ፣ በስንዴ ቂጣ መጠቀም እንችላለን። በጣም ነው የሚጣፍጠው። የገብስ ቂጣ ትኩሱን ተጋግሮ ማለት ነው ተቀብቶ ሰሊጡን ተቀብቶ በጣም በጣም በጣም ነው የሚጣፍጠው፣ እና ሁላችሁም እየሰራችሁ ሞክሩ። አሁን ላይ ያው ሁሉም ሰው ስራ ሩጫ ነው ጊዜው ታይም የለም። ምንም ነገር በቃ ሁሉም ውጭ ነው ገዝቶ የሚበላው ያ ሄልዚ አይደለም፣ ጤናማ አይደለም። ለምሳሌ ሰሊጡን ከፈጨነው በኋላ እንደ ፒናት በተር ከተፈጨ በኋላ በኋላ እናየዋለን እንዴት እንደማዘጋጀው በቂጣ ጋግራችሁ ማታ ላይ በልታችሁ ብትተኙ ጠዋት ብትጠቀሙት ሰሊጡን በቂጣ ቀብታችሁ ብትበሉ እንዴት እንደሚጣፍጥ አይሰለችም። በቃ በየቀኑ ብትበሉት ራሱ አይሰለችም። በእውነት ነው የምላችሁ፣ እጅግ እጅግ በጣም ነው የሚጣፍጠው። በሱ ፍትፍት፣ እንደ ሱ ፍትፍት ደግሞ የሰሊጥ ፍትፍት አድርጋችሁ ብትበሉ እጅግ። ሌላው ደግሞ ሳላድም ይሰራል፣ ጣሂና ይሆናል። አሁን ሱፐርማርኬት ውስጥ ጣሂና ብለን የምናየው ሰሊጡን ፈጭተው እኮ ነው፣ በጣም በውድ ዋጋ የሚሸጠው ጣሂና ማለት የሰሊጥ ውጤት ነው፣ የሰሊጥ ምርት ነው፣ ሌላ ነገር የለም። ሶ ጣሂናውን ወይም ደግሞ ሰሊጡ የተፈጨውን ሰሊጥ ለብዙ ነገር እንጠቀመዋለን። ኢጅፕሻን ሳላድ በአባጋኖሽ የሚባላለ ወደፊት አሳያችኋለሁ። በሰሊጥ የሚሰራውን ኢጅፕሻን ሳላድ ለኢጅፕት ሀገር ለግብፆች በጣም ኮመን የሆነ ምግብ ነው። እኛ እንጀራ በሽሮ ኮመን እንደሆነ ለእነሱ ደግሞ ባባጋኖሽ ኮመን የሆነ ምግባቸው ነው፣ እና በዚህ ነው ጣሂና ነው የሚሉት። ያው ሰሊጡ ተፈጭቶ ማለት ነው። በሰሊጥ የሚሰራ በጣም ኮልድ ዲሽ ነው። እንደ ሀመስ ማለት ነው። ሽምብራ ተፈጭቶ ሀመስ እንደምንጠቀመው እንደዛ ማለት ነው። በጣም ነው የሚጣፍጠው። ወደፊት ሰርቻ ያሳያችኋለሁ። እሺ፣ ተመልካቾቼ እንግዲህ አሁን ሰሊጡ ቆንጆ ሆኖ ተቆልቷል። ወደሚቀጥለው ኒ እሺ፣ ተመልካቾቼ ሰሊጡ ያው ተፈጭቶ እንደዚህ አምሯል። እንግዲህ በቀጣይ እንደነገርኳችሁ የሰሊጥ ፍትፍት ተጠቀሙ። ልክ እንደሱ ፍትፍት በቂጣ ደግሞ ለልጆቻችሁ ብሬክፋስት ላይ ወይም ዲነር ላይ ሁሌ እንጀራ ከመብላት የተሻለ ነገር ምን እንስራ ብላችሁ ከምትጨነቁ ለልጆቻችሁ በቂጣ እያደረጋችሁ በፍርኖ ዱቄትም ትችላላችሁ። በጤፍ ቂጣ፣ በአጃ ቂጣ፣ በገብስ ቂጣ እያደረጋችሁ እንደ ፒናት በተር እየቀባችሁ ብታበሏቸው እጅግ በጣም የሚጣፍጥና የማይሰለች በየቀኑ ብትበሉት የማይሰለች ነው የሰሊጥ በተር ማለት ነው። ስለዚህ እየሞከራችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ኢንቦክስ ኮሜንታችሁን አስቀምጡልኝ፣ አበረታቱኝ። በሚቀጥለው እስከምንገናኝ ቸር ሰንብቱ። ቻው ቻው።